እነሱ እሸታቸውን ነው እኔ ግን አልፋታም የውነት አጣክ ብዬ አልፈታውም ኔ ሚሰራለው እሱም ይሰራል የእሱ የወር ይሆናል የኔ ደግሞ የእለት ወጫችን ይሆናል ዋናው እኮ መተሳሰብ ነው ምን መሆን አለበት እንደዛ ነው መሆን ያለበት። የጥቅም ነገር ጥሩ አይደለም። ሀታ ጥቅም ብሎ ተጋብቶ እኮ ሲያልቅም ይለያያሉ። ፈጣሪን አይፈሩም። እኩል እኩል ጥቅም ሳይሆን ወንድ ልጅ ከሴት ምን ጥቅም ይፈልጋል? አንዳንዶች ሆኑ ኩርሲ ግን ሁለትን ሰርተ የምትገባ ከሆነ ጥሩ ነው እንጂ የምን ጥሮተኛ ሁን ሁን ዘ እንጃ የመንግስት እኮ አሁን ላይ ሲኖረው ነው እንጂ የሚከብደው ነገ ለልጆቹ ጥሩ ነው። ጡረታ ይኖረዋል ለአንዳንድ ነገር ይጠቅማል። መንግስት ሰራተኛ እኮ ጡረታ አለው ለወደፊት። የጉልበት ሰራተኛ ጉልበቱ እስከሰራለት ድረስ ነው። በቃ ገቢ ማግባም ይችለው በአሁን ያለ ውድነት ስ ጡረታ ይቆያል። አሁን ያለ መንግስት ሰራተኛ አባት አርባ ሳይቀ አራት ቦታ ላይ ነው ኢትዮጵያ ኑሮ በጣም ተወዶ እኮ ነው። ኑሮ አሪፍ ቢሆን ጥሩ ነበር። ኑሮ ባክ ነበር ነው አይነት ነው እንዴ የሚከፍሉት ከዛ በታች አይከፍሉም እንዴ ጉድ እኮ ነው እስከ ሰባት እሰራለሁ ከሰባ በላይ ነው ጥሮትኛ አበል እኮ ይከፈላቸዋል አበል አለ ጋሽ ሀምሳ አምስት ነው ጋሽ ሰባ አመት ሙሉ ነው እንደ ከዛ በኋላ የሚከፈላቸው ሰባ አመት ካልሞላቸው አይከፍሉም በቆሎ እየጠበስክ ነው እንዴ? ያ ግን እንደ ኢትዮጵያ ይጣፍጣል አይጣፍጥም? ማርያም ውሃ ውሃን የሚለው ያው እዚህም ሀገር እንደዛ ነው። የኢትዮጵያውን ነው እኮ የሚጣፍጠው በወቅቱ በወቅቱ የደረሰ ዴዚ ጋ መቼን የምትጋቡት ይጋባሉ። እግዚአብሔር ያጋባቸዋል። የፍቅር አምላክ ጌታን ተጋብታችሁ ወልዳችሁ ከብዳችሁ ነው ማየት የምንፈልገው። ይሄ ሁሉ በእናንተ ብዙ ነገር ነው የሆን ነው እኛ ሚኮ ግርም ነው የሚለኙ። ከእናንተ ከኛ በላይ የሰሩ እነሱ ደጉት ነገር ሆ የሚያሳስለኝ ታዲያ እናንተ ብቻ ሄዶ እንጂ ይሄ ህብረተሰብ ለእናንተ ከወጣ አልገባም። እኔም ራሱ እኔ ልንገርክ አሞራው እኔ እንግሊዝኛ አልችልም ነበር። የዛን የሆነ ቤት ስትፈሳፈሱ አንጀቴ ሊበላችሁ። በእንግሊዝኛ ነበረ ሙሉ ፕሮግራሙ ያለቀው፣ ገብቶኝ ማለት ነው ስታለቅሱ ሳለቅስ፣ ስትቆጡ ስቆጣ። እንደው በጣም ነው በቃ። የዛን ጊዜ ለእኛ ውለታ ውላቸዋል ለማናቅ ሰዎች

አንድ ነገር አላወራውም። ለምን እኔ የቲክቶክ ነገር ከባድ ነው። ከሆነ ነገር ጋር ጎን ሆነ አሽቃብጠ ሳጨርፍ የሆነ ነገር ይፈጠራል እና ዳር ያስቀርሃል። ይህን ህዝብ ግን እንደ አንቺ እንደተረዳ ማን ነው የሚያስረዳልን ማለት? እዛ እዛ እንደዚህ እኔ በማንም አልገባም። ለምን እንደሆነ ታውቃለህ? እኔ ግን ማናቸውም ጋር ትክክል አላልኩም ግን የሚረዳው ሰው ፍቅር ሲይዘው የሚሆነውን አያውቅም። ያን ተረድቻለሁ። ለምን እኛ የሚያሳለፍ ነው ላይፍ ነው ይገር መሀል ፍቅር ይዞን ቤተሰብ አንሰማ ብለን አስቸግረን አጣራ ስንዘል ግንብ ስንዘል ረብስማ የሌለብንን ሜካፕ ደብተር ይዘን ያን ሰው ለማግኘት ሜካፕ አለብን ብለን ስንወጣ ነው ላይፋችን፣ ያሳለፍ ነው በዛ ኤጅ ላይ ገባክ። ያልፋል ጊዜው ነው ጊዜው ጊዜው ነው የጊዜ ጉዳይ ነው። ጊዜ ይፈቷል፣ ምክር አይመልሰውም። አሁን እንደዚህ ያነሳው አሁን እዚህ ኮሜንት ላይ ቪዲዮዎች የምታያቸው ትክክል ትክክል እዛም እዚህም የሚሉት ጎ በእኛ እድሜ በአሁን ባኘልበት እድሜ እነሱ ጭቃ እያበኩ ነበር። ይሄነውዩነትናበኩም ጌታን እንደው እናንተ ጥሩ ደርሳቸዋል። ልክ እንዳጎጠጎጠው አይደል እንዴ መሽኮርመም የሚጀምሩት። የእውነት ወንዱም ትንሽ ፂም እዚህ ጋር ማብቀል ሲጀምር፣ ሴቷን ትንሽ ማጎጥቦጥ ስትጀምር መሽኮርመም ይጀምራል። ከዛ በኋላ በቃ ሌላ ታሪክ ውስጥ ናቸው። ሀተ ቤተሰብ ሲመክራቸው ማይሰሙ ናቸው። ለእናንተ ሲመክሩ የነበሩት እኔ አልፈርድም ውዴ፣ አልፈንበታል ምን አለው። አንዳንዶች ደግሞ ምን ምን ይላል መሰልሽ፣ ምን አለው ቤት የለው ምን የለው ይላሉ። በአምሳ ዓመታቸው አሜሪካ ተቀምጦ ቤት ያላፈሩ እኔ በሃያዎች ሚዎች እንት ያረጋል። ዝም በላቸው ቤት ሚቀር ይሄ የምቀኛ ሰው ምክር ነው አሌክሶ ምቀኛ ነው ሰውየ። አንተ ቤት እስክትል መኪና እስክትል እኮ ትሸመግላለህ። ልጅክ አባቴ በሚል እድሜ ላይ ሀያቴ እንዲል ስለሚፈልጉ ነው። አብሮ ይታደጋል። ፍቅር ካለ እሷም አንተም ሰርታችሁ እየኖራችሁ ታድጋላችሁ። አረ ሰዎች ሰዎች፣ ግን በስማሙል ደንፈስ ቅዱስ ቤትና መኪና አሉክ በዚህ እድሜክ ቤት የለውሰሊ ሰበብ ያሉ ዝም በል እነሱ የልብስ ስፌት መኪናም የላቸውም ሲያካብዱ ነው ዋናው ፍቅር ነው የእውነት ከወደድካት የእውነት ከወደደችህ ሰርታችሁ ትለወጣላችሁ እንዴ ገንዘብ የሚያመጣው ነገር ነው ገንዘብ ልንገር የሆነ ቀን ደብሮህ የሆነ ሎተሪ ብትቆርጥ አንድ ነጥብ ሶስት መቶ ሚሊዮን ቢደርስህስ ማን ያውቃል የዛኔ ትገዛዋለህ እባክህ እንዴ አይደለም አይ እንደዛ ገንዘብ በዛም ይመጣልልህ ነው የት ደረስኩኝ እነዚህ እያወሩ እንደዚህ ያሉት ያሉ አንድ እግራቸው ጉድጓድ ላይ ገባ፣ አንድ እግራቸው ደግሞ መሬት ላይ ይነሰፍፍ። እነሱ የራሳቸውን ላያስቀምቅም እየተማርኩ በደንባር የማራለሁ ሰራለሁ አፈራዋሉ። አንተ እንደዚህ ብለህ ነው ነበር አሌክስ ብለህ ስታወራ ስለ እኔም እንደገና እሰማለሁ። ጎበዝ የተባረክ ልጅ ነው። አያችሁ አደለ? እኔ ሰርቻ አሳያችኋለሁ። ትላንት የሰደባችሁኝ እዛኔ ትጸጸታላቸዋል ይኔ ጌታ አሁን ከዴዚ ጋር ጠበቅጠበቅ አድርጎ ከዛ በኋላ በቃ እንደሚሆነው እንደሚሆነው ሁኑና አለማችሁን። እኛ ምን እዚ ላይቭ ላይ ሰርግ ደግሞ እንዳደግሱ እሺ፣ አሌክሶ ምንም አይነት ወጪ እንዳታወጡ። ላይቭ ግቡ፣ ዜሎ ለብሳችሁ እኛ ዛ እዚ እንታደማለን። እኔ ላቤን ጠብ አድርጌ ያመጣሁትን ብር ሰርግ ካደረግኩም ድሃ ድሃ ብቻ ነው ምጠራ። ድሃ ስድሽ ሰው ድሃ የሚባል ሰው የለም የገንዘብ ተሀስልች ማለት ነው። አኗኗራቸውን ዝቅ ያለ ሰዎችም ጠርቼ ነው ስርጌ ማ ከሆነ እንደዚህ ሀብታሞቹ ጥሩልኝ እንትን ጥሩልኝ ምናምን ለነዚህ እንደዚህ ጠባር ጌላ ምን ያመጣት እንዳበላ እናታበላቸው ሰርግ ራሱ መታሰብ የሰርጋችሁን ውጪ ለሆነ በጎ አድራጎት ድርጅት ስጡና እናንተ ቬሏችሁን ተከራይታችሁ ሶፋችሁን ተከራይታችሁ ኬክ አሰርታችሁ ላይፍ መግባት ብቻ ነው የሚጠበቀው። ከዛ በቃ እኛ ሰርጉን እንዴት እንየው፣ አንመጣ ሌላ ሰዎችን ካሜራ ይዞ የሚያሳያቸው ሰዎች ያደረግላቸዋሉ። እሱ ጥሩ ሀሳብ ነው ጋይስ። እንደዛ ነው እንደ ኑሮ መኖር። የሰርጉ ቀን እሸት በቆሎ ይኖረዋል ይኖረዋል። ምን ችግር አለው? አሁን እኮ ፋሽን ነው የበቆሎ ጥብስ ለሰርግም ያደርጋሉ። ዴዚን ተንከባከባት። በዩ ወዶ ነው ለግዱ፣ ነው የሚንከባከባት። በጣም እኮ ነው የሚያፈቅራት። አልሰማችሁም? እኔ በጣም ነው እምወዳት ፍቅሯ ገብቶኛል ገብቶልኛል፣ ያለ ሷ ህይወት የለኝም ነው ያለው አደል እንዴ? አሌክስ ተፈጣሪ በታች ኢትዮጵያ ዜና ቀባይ ሊያረጉሽ ይገባ ነው። አየህ እዚህ ጋር ይሉኛል። ተንከባከብ። በጣም ነው እኮ የሚወዳት። ዴዚ እንዴ ሳራስ፣ ሷ አማርኛ እኮ የለመደችው በሱ ፍቅር ነው። ጆሮ ቢቆረጠ ማሰማው አማርኛ አደል እንዴ? እና ለኛ እ ምሳችን አሉ እና ስራ እንዴት ነው ስራ ምንም አይልም ቆንጆ ነው እግዚአብሔር ይመስገን አንተ ጋር እንዴት ነው አሪፍ ነኝ አዎ ብዙ ስራ የለንም ተማሪዎች ነን ገና ሀገር ተረካቢ እግዚአብሔር ከፈቀደ ጎበዝ ሁኑ ተማሩ እውቀት ነው የሰው ልጅ የሚያሻግረው ሰሞኑን ደብሮታል፣ ምን ሆኖ ነው? ኧረ አልደበረውም። የደበረው ፊት ነው። እንደስ እናንተ አታማርቱበት። ልጁ ገና ተደስቶ አልጨረሰም። እንዲ እናንተ። የሚገርምህ፣ ስለ አንተ ይነግሩኛል፣ እሱ እንደዚህ ሆኗል። ውስጥህ ነው እንዲህ ያሉት። ስለራሱ የሚያውቀው እሱ ነው። ዴዚ የት ሄዳ ነው? ላይቭ አልገባችም። ተኝታ ነዋ የሚሆነው ተፋታ? ምን አይነት ምቀኛ ናችሁ? መቼ ተፋታ ነው? ማንን ያለፋታል? ማንን ያላሳረቃል? መፋታቱን መታረ ቁንቶት ሶሻል ሚዲያ ላይ የምትታወቅ ነው። ያስረገዛችሁ አይደላችሁ? እንዴናት አስረገዛችሁ? ያስወለዳችሁ አይደለም ባፋችሁ እዚህ ሚዲያ ላይ ከባድ ነው፣ ከባድ ነው። ለማንኛውም አልተለያዩም ሲመስለኝ፣ አልተለያዩም ስጠረጥር ነው። የሚለያዩም አይመስለኝም። ምን ያለያያቸዋል? እሷ ጥግ ድረስ ለእሱ ያላትን ፍቅር አሳይታናለች። እሱም እንደዛው የውስጣቸውን እግዚአብሔር ነው የሚያውቀው። ጠይቅ ይዞ አልተለያየንም። ከዴዚ ጋር ተለያይታቸዋል እንደ አሌክሶ ራ አልተለያየንም